የመከላከያ ሥራዊት ጽንፈኛ ሲል ከሚጠራው የፋኖ ኃይል ተሽከርካሪዎችን የተከማቸ በቁጥጥር ሥራዊ ያሉ አለ። የፓርላማ አባሉ ደሳለኝ ጫኔ የኢትዮጵያ ፖለቲከኞች ቲክቶክ በተሰኘው የማኅበራዊ መገናኛ ዘዴም ንቁ ተሳታፊ መሆን ምርጫ ሳይሆን ግዴታ ነው ሲሉ ተናገሩም። የኢትዮጵያ አጥንት ሕክምና ሐኪሞች ማኅበር በባህላዊ የወገሻ ሕክምና ሳቢያ በሀገር አቀፍ ደረጃ በታካሚዎችና በማኅበረሰብ ክፍሎች ላደረሰውን ከፍተኛ ጉዳት የሚያሳይ የአሳሳቢነት መጠን ይፋ አደረገ። ጤና ይስጥልን። አስቀድመን ያስተዋውቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን ንቆይ። የመከላከያ ሰራዊት ጽንፈኛ ሲል ከሚጠራው የፋኖ ኃይል ተሽከርካሪዎችን የተከማቸል በቁጥጥር ስራው እያሉ አለ። የመከላከያ ሰራዊት የስድስተኛ እዝ ወልወል ክፍለ ጦር ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ገነት አቦ ቀበሌና ጎዛመን ወረዳ አካባቢ አድርጓል ባለው ስምሪት ጠላት ሲል የጠራው አካልን በመደምሰስ ሰብዓዊና ማቴሪያላዊ ኪሳራ ማድረሱን የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አለምሰገር ተስፋዬ ገልጿል። የጽንፈኛው ቡድን ሲል የጠራው ፋኖን ሲጠቀምበት ነበር ያለውን ሞተርሳይክል፣ የጭነት መኪና ይሲዙ ሽንፋሽ እንዲሁም የተከማቸል በሰራዊቱ ቁጥር ስር ማሉን የክፍለ ጦሩ አዛዥ ተናግረዋል። ሻምበል ታጁ ብራሂም የተባሉ ወታደራዊ መኮንን በበኩላቸው አሁን የተጀመረውን ኦፕሬሽን በተጠናከረ መልኩ ማስቀጠል፣ ሰላምን አልቀበልም አሻፈረኝ ብሎ ጫካ ለጫካ የተሸለከለከ ነው ያሉትን፣ ህዝብን የሚዘርፍ ሲሉ የፈረጁትን ቡድን ላይ እርምጃ መውሰዱ ተጠናክሮ ይቀጥላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በአማራ ክልል ተደራጅተው ህብረተሰቡን ሲዘርፉና ሲያጭበረብሩ ነበሩ የተባሉ ስምንት ግለሰቦች መያዛቸውን የመከላከያ ሰራዊቱ አስታውቋል። ስምንቱ ግለሰቦች በህብረተሰቡ ጥቆማ መሰረት በመከላከያ ሰራዊት ከአየር ወለድ ክፍለ ጦር ንስር ሻለቃ በተጠና መረጃ እና ክትትል ዳር 14 ቀን 2018 ዓ ም በባህር ዳርና አካባቢው ከያሉበት ተይዘው በቁጥጥር ስር እንዲውሉ ተደርጓል ብለዋል። የሻለቃው አዛዥ ሻለቃ አስናቀ መርድ ዘራፊ ሲሉ የፈረጃቸው ቡድኖቹም አፈወርቅ በተባለው ግለሰብ ስምሪት ሰጭነት በተለያዩ ቦታዎች የሚገኙ ባለ ሀብቶችን ስልክ ቁጥር በማፈላለግ እየደወሉም ብር ካላስገባችሁ ከነ ቤተሰቦቻችሁ እንገላችኋለን እያሉ ሲዘርፉ የነበሩ መሆናቸው ስማቸውን ተናግረዋል። አባላቱ ህገወጥ ማህተም በማስቀረጽ ስማቸውን በመቀየር በሀሰተኛ ስም አካውንት በማውጣት ሲጠቀሙ ነበርም ተብሏል። ከብረተሰቡ ብር በመቀበል በእክሉ መታወቂያ እያተሙ ሀሰተኛ መታወቂያም ሲሰጡ የነበሩ ናቸው ብለዋል። በሀሰተኛ ብር ኖቶች ህዝቡን ሲያጭበረብሩ የነበሩ እንዲሁም ገበያ በመሄድ እንስሳቶችን ከገበሬ በመግዛት ብር በአካውንት ሳያስገቡ እንደገባላቸው አድርገው መልእክት በማሳየት እያታለሉ የነበሩ ናቸው በማለትም ስማቸውንና ፎቶቻቸውን አሰራጭቷል። የፓርላማ ባሉ ደሳለኝ ጫኔ የኢትዮጵያ ፖለቲከኞች ቲክቶክ በተሰኘ የማህበራዊ መገናኛ ዘዴ ንቁ ተሳታፊ መሆን ምርጫ ሳይሆን ግዴታ ነው ሲሉ ተናገሩ። ደሳለኝ ይህን ያሉት ባለፈው ቅዳሜ የተካሄዱ ሶስት ዓበይት ጉዳዮችን ባነጻጸሩበት ጽሑፋቸው ነው። ቅዳሜም በአገሪቱ ከተከናወኑ ሶስት ዋና ዋና ክስተቶች በኋላ በኢትዮጵያ ፖለቲካ አዲስ ሁነታ መፈጠሩ፣ የአዲስ ዘመን ጅማሩ መባቻ ምልክት መሆኑ በግልጽ ታይቷል የሚሉት የፓርላማ ባሉ በዚያው ለተከናወኑ ክስተቶችን ዘርዝረው ውለት ዝብታቸው ይሻገራሉ። በእለቱ ፕሬዝደንቱ የበላይ ጠባቂ የሆኑበትና የተገኙበት የኢትዮጵያ የጥራት ሽልማት መድረክ ጠቅላይ ሚኒስትሩ ለፓርቲያቸው ከፍተኛ መሪዎች የሰጡት ከፍተኛ ስልጠናና የቲክቶክ የፈጠራ ሽልማት ቲክቶክ ክሬቲቭ አዋርድ መድረኮች ተከናውነዋል። አብዛኛው ትኩረት የሀገርን ኢኮኖሚና የፖለቲካ ጣፋንታ ከሚነኩት እንደ የጥራት ሽልማቱ ወይም የአመራር ስልጠናው ላይ መሆን ይጠበቅበት ነበር። የሆነው ግን በተቃራኒው ነው እያሉ ይቀጥላሉ። የሁሉንም ትኩረት ይዟል ማለት የሚቻልበት ሁኔታ ከፍተኛ መወያያና መነጋገር የሆነው ቲክቶክ ተጽዕኖ ፈጣሪዎች የሽልማት ሁነት ሆነ። ቀዳሚዎች ሁለቱ ክስቶች ከሞላ ደል ከህዝብ እይታ ትኩረትና መነጋገሪያ ለመሆን ሳይችሉ አለፉ ሲሉ ትዝብታቸውን አጋርተዋል። ይህ ክስተት ስለሚቀጥል የኢትዮጵያ ፖለቲካና ወደፊት ስለሚደረጉ የምርጫ ቅስቀሳዎች ሁለት ግልጽ መልእክቶችን ያስተላለፈ ነው ብዬ አስባለሁ ያሉት እንደራሴው፣ የቲክቶክ ሽልማት ያገኘው ከፍተኛ ትኩረትና ተወዳጅነት የሚያሳየው ነገር ቢኖር በርካታ ኢትዮጵያውያን፣ በተለይ ወጣቱ ትውልድ ካሁን በኋላ በይፋ የመንግስት ወይም ድርጅት ዜናዎችና ዘገባዎች እየተማረከ አለመሆኑን ነው በማለት መረዳታቸውን ያካፍላሉ። የቀደመው ዘመን አሰልችና ረዣዥም የመገናኛ ብዙኃን ትንታኔዎች ዲስክሮች ሌሎች ረጃጅም ቃለ መጠይቆች አድማጭ እየራቃቸው መምጣቱን ይህም የአንድ ነባር ባህል እየተለወጠ መምጣቱን ማሳያ ነው ብለዋል። ዓለም አቀፍ ክስተትም ነው ሲሉ የቀጠሉት ደሳለኝ መጭው መጪው ዘመን ደግሞ እንደ ሀገር ፈጣን፣ አጭር፣ ቀልብ የሚስብ የቲክቶክ ቪዲዮ ወይም ተደማጭነት ያለው ቲክቶከር የሚያሰራጨው መልእክት ይበልጥ ተጽዕኖ መፍጣር የሚቻልበት ዘመን ጅማሩ ላይ መሆናችን በግልጽ አመላካች ነው ባይ ናቸው። ይህ አዲስ ለውጥ ለኢትዮጵያ ፖለቲከኞች አንድምታው ከፍተኛ ነው። የፖለቲካ መልእክት ወይም የምርጫ ቅስቀሳን ወይም ደግሞ ተቃውሞና ድጋፍን ለማዳረስ የተለመደውን የሜንስትሪም ሚዲያ ወይም በፌስቡክ ረዣዥም ጽሁፎችን በመጠቀም በተለመደው የተግባቦት መንገድ መከተል ብቻ የሚተላለፍ መልእክት የመሰማት እድሉ በከፍተኛ ደረጃ እየጠበበ ነው። ትላልቅ የፖለቲካ ስብሰባዎችና በመንግስት ሚዲያ የሚተላለፉ ረዥም ንግግሮች ያለአድማጭና ተመልካች እየቀሩ እንደሆነ ለማየት የአንድ ቲክቶከርን አጭር ቪዲዮና የሀገራችን ልሂቃን በሜንስትሪም ሚዲያ የሚያስተላልፏቸውን ትንታ ውሳኔዎች የሚያገኙትን ተመልካች መጠን ትኩረት ወጣቶችን የመሳብ አቅምና ውይይት የመቀስቀስ ኃይላቸውን መዳሰስ ብቻ ይበቃል ሲሉ ቀጥለዋል። በሌሎች ሀገሮችም እንደተመለከትነው በኢትዮጵያ የጄንዚ ትውልድ በማህበራዊ ሚዲያ ከፍተኛ ይቻል በማለት ዓለም አቀፋዊ የትኩረት ለውጥ በቅርብ ጊዜ የፖለቲካ ፓርቲም የምርጫ ቅስቀሳ ዘመቻ በተግባር ያሳየው የኒውዮርኩ ከተማ ተመራሽ ከንቲባ ዞራን ማሙዳኒ ተሞክሮን ዘርዝረዋል። በዓለም ላይም ሆነ በኢትዮጵያ የፖለቲካ ውድድር ካሁን በኋላ የረጅም የሚዲያና የአዳራሽ ቀስቀሳ ወይም በተለመደው አይነት ረዥምና አሰልቺ ፕሮፓጋንዳ ሳይሆን እንደ ቲክቶ ቲክቶክ ባሉ በአጭር ቪዲዮ መልእክትን የማስተላለፍና ና ትኩረት ማግኘት ውድድር እየሆነ መምጣቱን ቅዳሜ ከተካሄዱ እውነቶች መረዳት ተችሏል ባይ ናቸው። የኢትዮጵያ ፖለቲከኞች ይህን መረዳት ና ቲክቶክ ባሉ የማህበራዊ ሚዲያዎች ላይ ንቁ ሳታፊ መሆን የምርጫ ጉዳይ ሳይሆን ግዴታ ነው። መልእክቶቻቸውን ከህዝቡ ጋር በሚቀራረብ እውነተኛ ና አስደሳች በሆነ መንገድ ማስተላለፍ፣ ለዚህ ደግሞ ዘመኑ ያፈራውን ቴክኖሎጂ መጠቀም የግዱና ሲሉም ጽሁፋቸውን ቋጭተዋል። የኢትዮጵያ አጥንት ሕክምና ሐኪሞች ማህበር በባህላዊ የወጌሻ ሕክምና ሳቢያ በአገር አቀፍ ደረጃ በታካሚዎችና ና በማህበረሰብ ክፍሎች ላይ የደረሰውን ከፍተኛ ጉዳት የሚያሳይ የአሳሳቢነት መጠን ይፋ አደረገ። ማህበሩ ዳር 2 ቀን 2018 ዓ ም ባካሄደው የግንዛቤ ማስጨበጫ ኮንፈረንስ ላይ በቦሳድ የጥናት ቡድን የተከናወነ የሶስት ዓመት ጥናት ግኝት ቀርቧል። ሪፖርቱ በተለይም በህፃናት ላይ የወጌሻ ሕክምና የሚያስከትለው ጉዳት አሳሳቢ ደረጃ ላይ መድረሱን በግልጽ አመላክቷል። በአጥንትና አጥንት ጉዳቶች ላይ የሚሰራው ቦሳድ የተሰኘው የጥናት ቡድን ባደረገው ጥናት ከ40 እስከ 7 በመቶ የሚሆኑ የአጥንት አካባቢዎች በመጀመሪያው ወደ ባህላዊ ህክምና ሄደው ከዚያ በኋላ ወደ ዘመናዊ ህክምና ዘግተው የመጡ ናቸው ብለዋል። በጥናቱ ከተካተቱት ውስጥ ሰባ ስምንት በመቶ የሚሆኑት የጎንዮች ጉዳት እንደደረሰባቸውም ተገልጿል። ሌላው አስደንጋጭ መረጃ ደግሞ ሀያ ስድስት በመቶ የሚሆኑት ወደ ጤና ተቋማት መጥተውም ህክምና ከጀመሩ በኋላም ተመልሰው ወደ ባህላዊ ህክምና እያቀኑ መሆናቸውን ያሳያል። ጥናቱ በተለይ ህጻናት ለአጥንት ጉዳቶች ተጋላጭ ሲሆኑም በዚህም ሰባ ስምንት በመቶ የሚሆኑት በትምህርት ቤት አካባቢ የሚጎዱ መሆናቸውን ገልጿል። በተጨማሪም ለባህላዊ ህክምና የሚሄዱ የማህበረሰቡ ክፍሎች ዝቅተኛ ገቢ ያላቸው በገጠር የሚኖሩ ዘመናዊ ትምህርት ያልተማሩ ክፍት ስብራት ያለባቸውና ህጻናት እንደሆኑ ተጠቁመዋል። የችግር ዋነኛ ምክንያቶች ደግሞ በጤና ተቋማት ላይ ያለው ክፍተትና በባህላዊ ህክምና ውስጥ የሚታየው የአሰራር ስተት መሆናቸው ተነስቷል። በጥናቱ ከሶስት ሺህ በላይ አካባቢዎች፣ ወጌሻዎች፣ የቀዶ ጥገና ሐኪሞች፣ የምርምር ባለሙያዎችና የፖሊሲ መሪዎች ተካቷል። ይህ ከባድ ችግር ሀገራዊ ትኩረት የሚሻ በመሆኑ የኢትዮጵያ አጥንት ህክምና ሐኪሞች ማህበር ችግሩን ለመቅረፍና የህብረተሰብ አቀፍ አገልግሎቶችን ለማጠናከር ከሁሉም ባለድርሻ አካላት ጋር በቅንጅት ለመስራት ጥሪ አቅርበዋል። ማህበሩ የህክምና መሳሪያዎችን በማሟላት የአጥንት ሕክምና ሳይንስን በማጎልበት የሀገር ውስጥ የሕክምና አቅምን ማጠናከርና ዜጎች ለሕክምና ወደ ውጭ ሀገር የሚያደርጉትን ጉዞ ማስቀረት ቀጣይ ተልዕኮ መሆኑንም አመላክተዋል። እሳቱ የያዝናቸው ዜናዎች በዚሁ ተቋጭተዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።